ሰላም አሌኩም እንዴት ናችሁ? ሀባይ ሰላም ነው። አልሐምዱሊላ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጤንነት አፍያ፣ ሁሉ ሰላም። ዛሬ የማሳያችሁ ሀርቦ የሚሄድ በ8330 ብር የተገዛ አስቤዛ ነው። በመጀመሪያ እዚህ ጋ ሶስት ኪሎ ሱካር አለ። ይሄ ሶስት ኪሎ ሱካር ነው። ዋጋው በመቶ ሰባ ብር ሂሳብ ነው። ቡና አንድ ሺ ሶስት መቶ ብር እጣን አምስት መቶ ብር፣ ግማሽ አላት ማለት ነው። ቡናው በጣም ገራሚ የሆነ ቡና ነው። ማሻላ። ከዛ በመቀጠል እዚህ ጋር ግማሽ የገላ ሳሙና ና ግማሽ የልብስ ሳሙና ነው በስልሳ አምስት ብር ሂሳብ ና በአምሳ አምስት ብር ሂሳብ ነው የተገዛው። ከዛ በመቀጠል ደግሞ ሮል ኦሞ አለ። ሮል ኦሞ አንድ ሺ አንድ መቶ ብር። ከዛ ኦመር ዘይት ሰባ ብር ይሄ የበፊት ምጭ ነው እንጂ ኦመር የለም። ዋጋው ራሱ 8750 ከ50 ነው የሚሸጠው አሁን ላይ ያለው ዋጋ ኦመር ጨምሯልም የለም። ብዙ ሰው እያመጣው አይደለም። ይሄ በፊት የመጣ ስለሆነ ነው ማለት ነው። እና እዚህ ጋ ደግሞ ቅባት አለ። የካሮት ቅባት በጣም ቆንጆ የሆነ ቅባት ስለሆነ ጸጉር አንደኛ ልስልስ ያደርጋል። አሪፍ ነው። ድልስ እንድልም ያደርጋል ማለት ነው። የካሮት ቅባት የገዛሁላት መቶ ብር ነው። እዚ ጋር ደግሞ ሻምፖ አለ። የዚህ ዋጋ ደግሞ አምስት መቶ ብር ነው። ኮንዲሽነር የሌለው አሪፍ የሆነ ሻምፖ ነው። እዚህ ጋር ደግሞ ስድስት መቶ ብር ለልብስ ጽድት ነው የሚያደርገው ማለት ነው። ላርጎ የገዛሁላት ደግሞ ስድስት መቶ ብር ነው። ሶስት አባ ምን አሉ፣ ካልሶች አሉ። የነዚህ ዋጋ ደግሞ በአርባ ብር መቶ ሀያ ብር ናቸው። ከዛ ለብርድ የሚሆን ቱታ ግዥላት ብላኛለች። ሶስት አመቷ ነው ብላኛለች። እኔ የገዛሁት የአራት አመት ብዬ ነው ለምን እንዳያንሳት ብዬ ማለት ነው። ይሄ ምን አለ ሶስት ፒስ ነው ዋጋው ደግሞ 1300 ብር ነው። ይሄን የገዛሁት እዩት፣ አዋቢ እንዴት እንደሚያምሩ እዩልኝ። ማሻላ ከለሩ እራሱ በጣም ነው የተመቸኝ። እዚህ ጋር ደግሞ ምን አለ መሰላችሁ ሶስት ፒስ በቃ እነዚህ እንደዚህ ሁነው በጣም የሚያምሩ እቃዎች ናቸው። እንግዲህ ይህን ይመስላል። ከወደዳችሁት ደግሞ እናንተ ላይክ እና ሰብስክራይብ ሼር ያደረጋችሁ ማዘዝ ትችላላችሁ። ሰላም አለይኩም እንዴት ናችሁ ሀባይብ? ሰላም ነው አልሐምዱሊላህ። ዛሬ የማሳያችሁ ትንሽ ትንሽ የሆኑ አስቤዛዎች ለቤተሰብ የሚሆን ለእናት የሚሆን ስጦታ ነው። ለእናት መስጠት በጣም ያስደስታል። መብራት የለም መሰራላችሁ ወላሂ፣ በጨለማው ነው በስልኩ ላይት ብቻ ነው። አፍዋን እና የምወዳችሁ ዛሬ 28350 ብር የፈጀ ነው የማሳያችሁ። ይሄ 28350 ብር የፈጀ ማይባር የሚሄድ አንዲት የተመረቀች እህት ደካማ እና ታያለቻት እና ሁልጊዜም ከስተምር ነኝ። ወደዛ የሚሄድ ነው አብራችን ቆዩ ማለት ነው። ያው እዚጋ እንደተለመደው የሚያምር ቆንጆ የሆነ ጽድት ያለ በርበሪ በእኔ በህታችሁ ዚነት እጅ የተዘጋጀ ፏ ያለ ምጥን የሆነ ሽሮና በርበሬ አለ። ይሄም የሚሄደው ማይባር ነው እና አምስት ኪሎ በርበሪ እና አምስት ኪሎ ሽሮ ነው። ከአምስት ኪሎ በርበሪው ላይ ግማሽ ኪሎ በርበሪ ወደ ሽሮ ተደርጎ በእርጥብ ቅመም ተደርጎ ተዘጋጅቶ ያለ ማሻላ ተባርክ ረህማን የሆነ ሽሮ ነው። ሽሮና በርበሬ ነው። በርበሬ በ730 ብር ሂሳብ ሲሆን፣ ሽሮ ደግሞ በቂላና አተር በ250 ሲሆን፣ ጓያ በ220 ብር ሽምብራ በ230 ሂሳብ ነው ማለት ነው። እዚህ ላይ ከእርጥብ ቅመም ጀምሮ ደረቅ ቅመም ማሻላ ተባርክማን የሚገባውን ተደርጎ የተዘጋጀ ፎያለ ሽሮና በርበሬ ነው። የማሳያችው ይሄን ይመስላል። እንደምትወዱት ተስፋ አረጋለሁ። እዚጋ ደግሞ ሁለት ኪሎ ቡና አለ በ1300 ብር ሂሳብ 2600 ብር ሁለት ኪሎ ቡና ሲሆን፣ እጣን ደግሞ ግማሽ ኪሎ 500 ብር፣ ሱካር 3 ኪሎ በ170 ብር ሂሳብ፣ ዘይት 1 ሺህ ብር፣ ብርድ ልብስ ቱሩላ በጣም ጨምሯል ዋጋው 4 ሺህ ብር ነው። በመቀጠል እዚህ ጋር ለሴት ልጅ የሚሆን ጫማ ስድስት መቶ ብር አለ። ሰላሳ ሰባት ቁጥር ብላኛለች። እዚህ ጋር ደግሞ ጤፍ በጣም ጽድት ያለ ማሻላ የሆነ ጤፍ ነው፣ በመቶ አስር ብር ሂሳብ። ከዛ መቀጠል ደግሞ ሺ ስድስት መቶ ብር በጣም የሚያምር ቆንጅዬ ጽድት ያለ ሽፎን። አሁን አንዳንዶቻችሁ ባለ አንድ ሺ ብር ሽፎን ትሉኛላችሁ፣ የለም። ያ አሁን ያለው ሺ ስድስት መቶ ብር ይሄ ነው። በጣም ጸዴ አንደኛ የሆነ ሽፎን ነው ማሻላ። እዚህ ጋር ደግሞ ዘጠኝ መቶ ብር ለዚህ የሚሆን አላባሽ አለው እና 28350 ብር የፈጀው አስፔዛ ይሄን ይመስላል። ከወደዳችሁት ላይክና ሰብስክራይብ፣ ሼር እያደረጋችሁ ሌሎችም ማዘዝ ለምትፈልጉ በ0923 1714 15 ወይም ደግሞ 0967177194 ይሄም የኔ ስልክ ቁጥር ነው። ማሻላ ተባረክ ረህማን። እንደዚህ ቆንጅዬ ምጥን ያለ ሽሮና በርበሬ አስቤዛ እናዘጋጅላችኋለን ማለት ነው። ጤፉን ዩሌ በደንብ ማሻላ የሆነ ነው። ያው በጨለማ ነው የምቀርጸው፣ ምክንያቱም ስንት ሰዓት እንደሚመጣ አላቅም። ሰዓት ካለፈ ደግሞ እይታ አይኖረውም። ይሄ ነገ ወደ ማይባር የሚሄድ ነው። ሰላማችሁ ይብዛ። ሰላም አሌይኩም